እንደ አውሮፓውያን አቆጣጠር በ1960 ዎቹ እንደተጀመረ የሚነገርለት የ3D አኒሜሽን ዘርፍ በየዓመቱ በአዳዲስ ቴክኖሎጂዎች ታጅቦ እጅን በአፍ በሚያስጭን መልኩ ማስደመሙን ቀጥሏል። ታዲያ ይህም በተለይ ለፊልም ኢንዱስትሪውና ለማስታወቂያው ዘርፍ ከፍተኛ በርክቶ እንዳለውም ጭምር ይነሳል። የስሪዲ ማስታወቂያ ኢንዱስትሪን ካነሳን አይቀር ይህንን በመጀመር የአሜሪካዋ ኒውዮርክ ከተማ በቀዳሚነት ትነሳለች። ታዲያ በቅርብ ዓመታት ወዲህ ደግሞ በከተማችን አዲስ አበባ ልዩ ልዩ የከተማ ክፍሎችም የስሪዲ ማስታወቂያ ስክሪኖችን መመልከት እየተለመደ መጥቷል። ይህንን ጉዳይ ደግሞ መነሻ አድርገን ልንጫወት ከአንድ ባለሙያ ጋር ተገናኝተናል። አብራችን ቆዩ። በከተማው የተገነቡት የኮሪደር መሰረተ ልማቶች አንድም፣ ለከተማዋ ድምቀት ከመሆን ባሻገር እንዲህ ላሉ ደግሞ የኤልዲ ማስታወቂያ ዘርፎች ከፍተኛ እድል እንደጨመሩ ነው የሚነሳው። በዋናነት ደግሞ የዛሬው ጉዳያችንም የስሪዲ ማስታወቂያዎችን የተመለከተ እንደመሆኑ እዚህ አሁን የምንገኝበት የቦሌ መስመር አካባቢ በርከት ያሉ የኤልዲ ማስታወቂያዎች ይገኛሉ። ከዛ ባሻገር ከጀርባ እንደምትመለከቱ ደግሞ የስሪዲ ማስታወቂያ የሚገኝበት አካባቢ እንገኛለን። ታዲያ እዚሁ ጉዳይ ላይ ደግሞ ቆይታ ልናደርግ ከዚሁ ጉዳይ ጋር ልምድ ያለው ባለሙያ አጠገብ ይገኛል። ራጉዌል ሽቱ ይባላል። ከእሱ ጋር አጠር ያለ ቆይታ እናደርጋለን። እንግዲህ አጠቃላይ የዚህ የኤልዲ ማስታወቂያ ዘርፍ በአደጉት ሀገራት በጣም የተለመደ እንደሆነ ይታወቃል እንደው የማስታወቂያ አንዱም ዘርፍ ነው ምን ይለየዋል ከሌሎች የማስታወቂያ ስልቶች ከሚለው ብንጀምር የዲጂታል አውቶፎም አድቨርታይዚንግ ከትራዲሽናል አውቶፎም አድቨርታይዚንግ የሚለይባቸው ብዙ ምክንያቶች አሉ የመጀመሪያው ምንድን ነው ቪዚቢሊቲ እና ብራይትነስ ነው ይሄኛው ከትራዲሽናል ከምንላቸው ወይም ደግሞ ከቢልቦርዶች ለየት የሚያደርገው በጣም ቪዚብል ነው አደሴም ታይም ደግሞ ሀይ ብራይትነስ አለው ሁለተኛው ደግሞ ምንድነው ፍሌክስብል የሆነና ዳይናሚክ ኮንቴንቶች አሉ ዳይናሚክ ኮንተንት ምለው ጋር ስንመጣ የተለያዩ ነገሮችን መልቀቅ እንችላለን። ስታቲክ ኢሜጆችን ሊሆን ይችላል፣ ቱዲ አኒሜሽኖችን ሊሆን ይችላል፣ ስሪዲ አኒሜሽኖችን ሊሆን ይችላል፣ ሁማን ፕሮዳክሽኖችን ሊሆን ይችላል። ከዛ ባለፈ ደግሞ ፍሌክሰብል ነው ስንል በምንፈልገው ታይም መልቀቅ እንችላለን። ካምፔን ቤዝድ የሆኑ ማስታወቂያዎችን መልቀቅ ከፈለግን ለዛ ሾርት ታይም ፔሪድ መልቀቅ እንችላለን ታይም የሆኑ ፕሮሞሽኖችን መስራት እንችላለን። ሶ ሌላኛው አድቫንቴጁ ይኝ ነው። ሁለተኛው ደግሞ ኢንቫይሮንመንት እና ከዌዘር ጋር ሬዚስት የማድረግ ችሎታ አለው። ሰው ደስቶች ይኖራሉ፣ ቴምፕሬቸር ይጨምራል፣ ይቀንሳል፣ ንፋሶች አሉ። እነዚህም በሙሉ ለረጅም ሰዓት ሬዚስት አድርጎ የመቆየት ካፓሲቲ ያለው ማለት ነው ሶ ዲጂታል አውቶፎም የምንለው ከትራዲሽናሉ የሚለይባቸው ጥቂቶቹ እነዚህ ናቸው። እንግዲህ ቀደም ሲል ስናንሳ እንደነበረው የኒው ዮርኳ ታይም ስኩዌር የመጀመሪያውን የስሪዲ ማስታወቂያ በ2017 አካባቢ እንዳስገባች መረጃዎች ያሳየው እና ከዛ በኋላ በበርካታ የዓለም ሀገራት የተለመደ ነው። እኛም ሀገር በመጣ የሚል ጉጉፍን የፈጠረ ነው። እዚህ አካባቢ ደግሞ አንድ የምንመለከተውም አለ እና እንዴት ታየዋለ? ጅምሩ ምን ያህል ክፍት ነው? እንደተባለው ባደጉት ሀገራት ከጀመረ ትንሽ ሰንበት ብሏል። በኤዥያም በደንብ እያደገ ያለ ነው። በቻይና፣ በኮሪያ በደንብ የሚጠቀሙበት ነው። ሶ እኛም ክረንት ሊ እኛ አገር ጋ በደንብ እያደገ ያለና ተቀባይነት ያለው ነው። ሶው ይሄ ሊሆኑ የቻለው በብዙ ፐርስፔክቲቭ ከዛኛው ከትራዲሽናሉ የተሻለ ስለሆነ ነውና በጣም አውትግሮ እያደረገ ያለ ኢንዱስትሪ ነው። አት ዘ ሴም ታይም ደግሞ በብዙ አስፔክት ደግሞ ከዛኛው የተሻለ ስለሆነ አይ ቲንክ አሪፍ ሂደት ላይ ነው ያለው ብዬ አስባለሁ። እንደምንመለከተው አብዛኞቹ የስሪዲ ማስታወቂያዎች በስክሪኖቹም አቀማመጥ ከዛ ሲመስለኝ የኤዲቲንግም ሰፊ ሰዓት ይፈልጋል። ምን የተለየ ነገር አላቸው ከተለመደው የኤዲቲ አሰራር? ስሪዲን ከቱዲ የሚለያቸው ብዙ ነገሮች አሉ። የመጀመሪያው ሜሽን እንዳደረገው የስክሪን አቀማመጥ ነው ሰው እነዚህ ስሪዲ ኢፌክቶች እንዲመጡ አንደኛው ኢፌክት የሚኖረው የስክሪን አቀማመጥ ነው ሰው ከርብ መሆኑ ኤልሸፕ መሆኑ የነዚህ ስሪዲ ኢፌክቶች በደንብ እንዲወጡ ያደርገዋል። ሁለተኛው እነዚህ ስሪዲ ስክሪኖች ከከርቡ ባለፈ ደግሞ ፕሮዳክሽን ላይ በደንብ ዲቴል የሆነ ጥበብን ወይም ደግሞ ስኪልን ይጠይቃሉ። ሶ ስቱዲዮ ላይ ቢውልስ ሲደረጉ በደንብ ዲፕ ስኪሎች ያስፈልጋሉ። ሞዴሊንግ አለው፣ ቴክስቸር አለው። እነዚህ እነዚህ ነገሮች ያስፈልጋሉ። ከቱዲው ምንድነው የሚለየው? ብዙ ጊዜ ቱዲያ አኒሜ ቱዲ ዲሳላ አድቨርታይዝመንቶች አሪፍ ናቸው፣ መልእክት ያስተላልፋሉ። ወደ ስሪዲ ስንመጣ ግን ከመልእክት ማስተላለፍ የዘለለ ጥቅም አላቸው። ሶ ከውጩ ኢንቫይሮንመንት ጋር ኢንተራክት ያደርጋሉ። ሶ መልእክት ከማስተላለፍ ባለፈ ሚሞሪ ናቸው። ሶ እንደዚህ ከውጩ ጋር ፖፖት ኢፌክት ስላላቸው ወጠው የመታየት ነገር ስላላቸው ኢሉዥን ክሬት ማድረግ ስለሚችሉ መልእክቱን ከማስተላለፍ ባለፈ ቫይራል የመውጣት ቻንስ አላቸው። አቴንሽንን በደንብ ግራብ ያደርጉልናል። ከመልእክቱ ባለፈ ደግሞ የምንፈልገው ፕሮዳክት የምንፈልገው ነገር በደንብ ሰው ጋር እንዲደርስ በጣም ትልቅ አስተዋጽኦ አላቸው። ማስታወቂያ ማስተላለፍ ብቻ ሳይሆን ተመልካችንም ከቼ ማድረግ ማድረግ ኢንጌጅ የማድረግ ነገር አላቸው። ከዛ ባሻገር ለከተማው ውበት ደግሞ ተጨማሪ ድምቀት አጥቷል፣ አይደለ እንደው፣ አንዳንድ ሰዓት ደግሞ እግረኛው እንዲ ፎቶ የመነሳት ነገሮች ይታያሉ። አንዱ ውበት ነው። ከዛም ባልፈ ደግሞ የስራ እድል ፈጠራ ይመስለኛል። ከዚህ አንፃር ስንት ይታያል ነው እንደምታዩ፣ ከውበት አንፃር በጣም ትልቅ ኢፌክት አለው። ከሲቲ አንፃር እነዚህ ትራዲሽናል የምንላቸው ትራዲሽናል አውቶም አድቨርታይዝመንቶች አይተ ከሆነ ብዙ ጊዜ የመበላሸት ቻንስ አላቸው፣ ይዝጋሉ፣ ወረቀቶች ይቀደዳሉ። ስለዚህ ይሄኛው ኔጌቲቭሊ አፌክት አደርጋል። ሁለተኛ ደግሞ በማታ ሰዓት ብራይት በሚሆንበት ሰዓት ከተማው ዶርማንት አይመስልም። ሶ ቬሪ አክቲቭ ይሆናል፣ እንቅስቃሴ ያለበት በደንብ አክቲቭ የሆነ ቫይብ ይሰጠዋል። ከዛም ባለፈው በአንዳንድ አካባቢዎች ይፈን ያለው ብራይትነስ እንደ ፕሮቴክሽንም ያገለግልልናል። ብራይት በመሆኑ የተለያዩ ሀዘርዴስ ነገሮችን ከመከላከል አንጻርም የራሱ የሆነ አስተዋጽኦ በጣም ዋይድ ነው። ግዴታ ህንጻም ጋር መሆን አይጠበቅበትም። ሶ የተለያዩ ቦታዎች ጋር መጠቀም ስለምንችል እንደ ጅምር ደግሞ እንደ ኢትዮጵያ በጣም ብዙ መሰራት የሚችልበትና በጣም ኦፖርቹኒቲ ያለበት ሲስተር አንድም ባደጉት ሀገራት በውድቅት ሌሊት ሳይቀር በጣም ሞቅ ያለ እንቅስቃሴ ሲታይ የነዚህ ስክሪኖች ኢምፓክት ከፍተኛ ይመስለኛልና እንደው በአጠቃላይ ከዚህ በኋላ በተለይ ሕንፃዎች አካባቢ እንዲህ ምሽት ላይ ጨለምለም የሚለው ነገር በዚህ መልኩ መሸፈን የሚቻል ይመስለኛል። የመጨረሻ ሀሳብ ካለ በተለይ በተለያዩ የክልል ከተሞችን ማስፋት ይገባል። ከተማችንም ላይ የተወሰኑ ቦታዎች ላይ ነው ያለው። ሶ ይሄ ከማስፋፋት አንጻር እንደ ምን አቅዳቸዋል ምን ስድሎች አሉ በሚለው መጨረስ እንችላለን። ይሄኛው እንግዲህ የመጀመሪያ ስክሪናችን ነው። የመጀመሪያው ስዊዲ ኔኪዳይ ወይም ደግሞ አናሞርፊክ ስዊዲ የሚባለው ስክሪናችን ነው። አሁን በደንብ ኤክስፓንድ እያደረግን ነው። ሁለተኛ ስክሪናችንን በቅርቡ ላውንች እናስደርጋለን። ስለዚህ እኛም ከኛም ከከተማው ውበት አንጻር ኦፖርቹኒቲ ክሬት ከማድረግ አንጻር ብዙ ነገሮችን አቅደናል፣ እያስፋፋን ነው። እዚህ ሴክተር ላይ ደግሞ ያለንን ኮንትሪቢሽን በደንብ ከፍ እናደርጋለን። መልካም ራጉል በጣም አመሰግናለሁ። መልካም ዜና ነው። ክብራን ተመልካቾቻችን በተለይ በመዲናችን አዲስ አበባ እየተለመዱ የመጡት የ3D የማስታወቂያ አይነቶች ምን መልክ አላቸው ምን ያህልስ እድል አለ የሚለውን ይቃኘንበት ጥንቅራችን ይህን ይመስላል። እናመሰግናለን።